ሰላምና ጤና በያላችሁበት ይሁን ክቡራንና ክቡራት ውድ የቀዳሚ ዩቲብ ተከታታዮች እንዴት ናችሁ? እንደሰነበታችሁ? ሁሉ ሰላም? እኔ እግዚአብሔር ይመስገን ደህና ነኝ። እኔም ዛሬም እንደተለመደው ለእናንተ ይጠቅማችኋል ብዬ ባሰብኩት ቪዲዮ ተመልሻለሁ። ዛሬ ማሳያችሁ እንግዲህ በዚህ በኖርዝ አሜሪካን የሚገኝ በጣም በቅናሽ ዋጋ የተለያዩ ሸቀጦች የሚሸጡበትን ቦታ ነው ማሳያችሁ። እዚህ ቦታ እቃው የሚሸጠው እንግዲህ አማዞን ኦንላይን ላይ የተመለሱ እና በተለያዩ ምክንያቶች ብቻ ወደዚህ ቦታ አምጥተው ይሸጣቸዋል። እና ጥቂት ቦታዎች ብቻ ነው ያሉት። ሎኬሽናቸው ሮኖ ስፔሲፊካሊ የት እንደሚገኝ ግን የተወሰኑ ቦታዎች እንዳሉ ነው የማውቀው። እና እዚህ ሱቅ ላይ እንግዲህ በሚገርም ሁኔታ ከቅዳሜ ከአርብ ጀምሮ እስከ ኖርማሊ ሁል ቀን ይከፈታል እና ዋጋው እንዴት ነው የሚያደርጉት? ለምሳሌ አርብ የመጀመሪያ ቀናቸው ላይ ምን ያደርጋሉ? በአስር ብር ይሸጣል ማለት ነው። አብዛኛው እቃ በቃ ዞሮ ዞሮ አስር ብርና ከዛ በታች ነው የሚሸጠው። ከዛን በቀጣይ ደግሞ በስምንት ብር ይሸጣል ቅዳሜ ማለት ነው። እሁድ፣ ሰኞ፣ ማክሰኞ እያለ ዋጋው እየቀነሰ እየቀነሰ እስከ አምሳ ሳንቲም። ለምሳሌ አሁን ዛሬ አርብ ነው የገባሁት። አርብ በመገባበት ሰዓት እያንዳንዱ እዚህ ላይ የምትመለከቱት እቃዎች፣ ሸቀጦች እያንዳንዳቸው በአንዳንድ ደላር ብቻ ነው የሚሸጠው ማለት ነው። ምሶሪ ቅድም ብር ካልኩኝ የአንዳንዱ በደላር ነው። ስለዚህ ከአስር ደላር ጀምሮ ማለት ነው የሚሸጠው። እንዳልኩት ግን እየቀነሰ እየቀነሰ በየቀኑ እየቀነሰ ነው የሚሄደው። የመጀመሪያ ቀን ለምንድነው ዋጋውን የሚያስወድዱት? የመጀመሪያ ቀን ስለሆነ እቃውን እንደገና ሴት አፕ የሚያደርጉት ስለሆነ ብዙ ጥሩ ጥሩ እቃዎች ስለሚገኙ ዋጋውን እንደዛ ይጨምራሉ ማለት ነው፣ አርብ ቀን። ከዛ ሰው ደግሞ እየመጣ እየገዛ እየመረጠው እየመረጠው ሲመጣ ደግሞ ያው የምታገኙት እቃ ኳሊቲያቸው ምናምን እየቀነሱ ስለሚመጣ በዛ ምክንያት ዋጋውን የተወሰነ እየቀነሱት እየቀነሱ ይመጣሉ። እንደዚህም ሆኖ ግን ብዙ አበሾች ብዙ ከሌላ አገር ያሉ ዜጎች ከዚህ ቦታ ላይ የመጡ እቃ ይገዛሉ። በተለይ ለምሳሌ ወደ ሀገር ቤት ለመሄድ የምታስቡ እቃ ከተለያዩ በጣም ከውዱ እቃ ቦታ ከምትገዙ እዚ ጋ እውነቱን ለመናገር በጣም አሪፍ አሪፍ እቃዎች በጣም በተመጣጣኝ ዋጋ ይገኛል። ከዚህ አንጻር እዚህ ቦታ መታችሁ ብትገዙ አሪፍ ይመስላል፣ ይጠቅማችኋል ብዬ አስባለሁ። የተለያዩ ስቶሮች አሉ። ለምሳሌ አሁን ሳልቬሽን አርሚ የሚባል ኮርት ፈርኒቸር አሁን በፈርኒቸር ደረጃ ካያችሁት፣ ብቻ ከመረጃ በደንብ የሌላችሁ ካላችሁ መረጃ ብትሰበስቡ፣ አንዳንድ ጥሩ እቃዎች በተመጣጣኝ ዋጋ የሚሸጡባቸው ሱቆች አሉ። ከነዛ ውስጥ አንዱ እንደዚህ ይሄ ነው እና ይሄ በጣም ወሳኝ ነገር ነው። እንግዲህ እዚህ ሀገር እንደሚታወቀው አኗኗሩን በደንብ ማወቅ አለብን አለበለዚያ በኢኮኖሚ እራሳችንን ገንዘብ ሴቭ ለማድረግ ስለሚቸግረን እንደዚህ አይነት ነገሮችን መረጃዎች ይጠቅማቸዋል ብዬ ስላሰብኩ ነው፣ ዛሬ ይህን ቪዲዮ ለእናንተ ላደርስ የወደድኩት። እንግዲህ እንደምትመለከቱት ነው። ይሄ የልጅ የልጆች ቁምጣ አለ፣ ልብስ አለ። አጠቃላይ እዚህ አማዞን ላይ የምትገዙትን እቃ ታገኛላችሁ። ሁሉም አይነት እቃ፣ ለምሳሌ መካኒክ ከሆናችሁ የመኪና መስሪያ እቃዎች ይኖራሉ። አንዳንድ ቦታ ይሄ እንደምትመለከቱት ቦርሳ በቃ ሁሉም አይነት አለ እና፣ በሚገርም ሁኔታ አንዳንድ እቃ እንደ ቻንስ ነው። እንደ ቻንሳችሁ የሆነ ደህና እቃ ከገኛችሁ ብቻ የሆነ ረዘም ያለ ሰዓት ብቻ መደባችሁ መምጣት ነው የሚጠበቅባችሁ፣ እዚ ጋር መረጣውን ጥሩ ጥሩን እቃ ለማንሳት ማለት ነው። እና ይሄንን ቪዲ የሰራላችሁ ይጠቅማችኋል ብዬ ስላሰብኩ ነው። በቀዳሚ ዩቲዩብን ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቪዲዮን ከወደዳችሁት ላይክ አድርጉላቸው። እዚሁም ደግሞ ቅድም እንዳልኩት ወደ ሀገር ቤት ለመሄድ የሚፈልግ ጓደኛ ካላችሁ ወይም ደግሞ እንደዚህ ሾፕ ማድረግ ለሚፈልግ ጓደኞቻችሁ ሼር አድርጉላቸው እና ይሄን ይመስላል። ብዙ ብዙ አይነት እቃዎች ነው የሚሸጡት። አማዞን ላይ ሰርታችሁ የምታቁ ሰዎች ካላችሁ ታቁታላችሁ። አማዞን ላይ ከስተመር ሪተርን እና ኖርማል ሺፕ ያደርጋሉ ከዌር ሀውሳቸው እና አንዳንዱ እቃ የተመለሰ ሊሆን ይችላል። አንዳንዱ ደግሞ ስቶራች ውስጥ ረጅም ጊዜ ምናልባት ይሆን አዳዲስ እቃዎች ሲመጡ ቦታም ከጠበባቸው፣ በዚህ መልኩ እንግዲህ ከኦንላይን በቨርቹዋል በአክቹዋል መልኩ በዚህ መልኩ እያመጡ እየሰጡላችሁ ነው። እና እንደዚህ አይነት አድቫንቴጆችን መጠቀም ይጠቅማቸዋል። እንዳለ ሁሉም አይነት እቃ አለ እንደምትመለከቱት እዚህ ጋ ስቀርጽ ያነሳሁት አክቹዋሊ ይሄ የመጨረሻው ቀን ነው ማለት ይቻላል። ኦልሞስት በደንብ እንደውም ይሄ የተመረጠ ነው እንጂ መጀመሪያ ቀን አርብ ቀን ሙሉ ሙሉ ሴት አፕ አድርገው መሸት ሲጀምሩ ግራር ሙቀዎች ይኖራሉ። ኦልደር አትሉት የምትመለከቱት ሁሉ ተመሳሳዩ ጋር ነው የሚሸጠው ማለት ነው። በጣም የሚገርመው እዚህ አሁን እቃው የሚሸጥበት ኖርማል ኦሪጂናል ዋጋውን ስታዩት በጣም ትደነግጣላችሁ። ሰላሳ አምሳ ብር ምናምን ሁላልሽ የሚሸጥ እቃ ሊሆን ይችላል። ጋር ግን ያው በአንድ ብር ታገኝታላችሁ ማለት ነው። እንደዚህ አይነት አድቫንቴጆች መጠቀም ቻችሁን እንዳይጎዳ ይጠቅማቸዋል ማለት ነው። እና ሌላም እንደዚህ አይነት በጣም በተመጣጣኝ ዋጋ የሚሸጥባቸው ሱቆች እንድሰራላችሁ ከፈለጋችሁ ኮሜንት መስጫ ስር አስቀምጡልን። አንዱ ነው በጣም አውቀው ዩዝድ እቃ የሚሸጥበት ሳልቬሽን አርሚ የሚባል አለ። ይገራር በተለይ የቤት እቃዎች ታገኛላችሁ እንደዚህ አይነት ቦታ ባይ ዘ ወይ ሰው አንዳንዴ እኛ መልሼም ይዘናል ምናምን እንጂ የሚገራር ሙቃዎች የግዴታ ለሱቅ እኮ የሚከፍሉት ነገር ሊሆን ይችላል። ሆ አንዳንድ ትልቅ እስቶር ስትሄዱ ኖርማል ለሱቅ ሊሆን ይችላሉ የሚከፍሉት፣ ወይም ደግሞ ስለታሸገ ርሰምት ለምን እንደዛ ከምትሆኑ በመቶ ብር አንድ እቃ ከምትገዙ መቶ ብር ብዙ ነገሮች ከበር ማድረግ ትችላላችሁ። አንዱ በጣም ዋይዝ የሆነ ገንዘብ ሴብ የምናደርግበት ነገር ነው። እንደዚ አይነት ቦታ ነው የምትመለከቱት። ብዙ አይነት እቃዎች ናቸው። ኢቨን ምን እንደሆኑም ራሳ አንዳንዶችን ለማወቅ ችግራል። ምክንያቱም አይተሙ በጣም ብዙ አይነት ነው እና ዶላር ትሪ የሚባለው አለ አለ ለሁሉም ነገር አንድ ብር። ትንሽ ከፍ ያሉ ብቻ አምስት ብር የሚሸጥበት አለ። ያም ጥሩ ነው። ግን እዚህ ብልም በጣም ማች ሞሬ የተሻሉ እቃዎች ይገኙበታል። ከዛ በተሻለ ማለት ነውሪ ፐርፐዝሊ ማስበው እዛ ቦታ የሚሸጠው ስለሆነ ያን ያህል ቫሊዮ ያላቸው እቃዎች አታገኙ ትችላላችሁ። ና ክቡራና ክቡራት፣ ወደ ቀዳሚ ዩቲዩብ ተከታታዮች፣ ለዛሬ እንግዲህ በዚህ መልኩ ወደ እናንተ ያደረስኩት ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ደግሞ እንደዚሁ ጠቃሚ በሆነ መረጃ መልሰን እስከምንገናኝ በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። አመሰግናለሁ።